ነው የሚያስብለው ነገር እና ሰኢድ ከኢትዮጵያ ሴት አቶ ሴቶቹ በሙሉ ሱመያን ፈርተው አሁን ሄዶ የመን ሄዶ አረብ ሴት ሊያገባ ነው ማለት ነው። አሰላም አለይኩም ወራህመቱላሂ በረካት ውድ ቤተሰቦች ሰቦች እንዴት ናችሁ? ሰላም ናችሁ አላችሁ ባላችሁበት ሰላማችሁ ብዝዝት ይበልል እና ውዶች፣ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ ነው እንደሚታወቀው ሰኢድን ይዤላችሁ መጣሁ ማለት ነው። ሰኢድ ሰልችቶት የሱመያ ነገር ምርር ብሎት፣ ሱመያ እየተኛችልኝ አይደለም። እኔ የማገባቸው ሴቶች በሙሉ ይዤ የምመጣው አንዷን በጥፊ አንዷን እያለቀሰችለት አንዷን ሀብል እየሰጠ አንዷን አስራ እየገረፈች፣ ምንም እኔ በቃ ላገባ አልቻልኩም። ወይ ተመልሳ አልተመለሰች። ህይወቴን እንደዚሁ ብስቅልቅል አርግታ ልትኖር ነው። ስለዚህ እሷ ወንድ ከሆነች እሷ እንደው ኮሜንታተሮች በሙሉ ጀግኗ እየዋላት ጀግንነቷን እኔ ላይ እያሳየች ሴቶቹ ላይ እኔ የማገባቸው ሴቶች ላይ እያሳየች አልቻልኳትም፣ መሮኛል ብሎ ኢትዮጵያ ለቆ ሰኢድሻ የት ገባ? የመን ገባ ማለት ነው። የመን ገብቶ ደሞ ያረባልኩ ሰይጣ ለሚያረንኮ አልታያላችሁ ምን አለች በሉኛ። አሁን አረቢቷን ይዞ መጥቶ ኢትዮጵያ ላስገባን ነው ማለት ነው። እና ሱመያ ቶሎ ድረሽ ቶሎ ድረሽ፣ ለሰይት አረብ አረቢቷ ሳያገባ ቶሎ ድረሽለት ወይ ተመለሽለት ወይ እንዳያገባ ከልኪ እና ወደ ኢትዮጵያ ተመልሶ ኢትዮጵያ ሴት ያግባ። ወይ ሮዛ ከጭዳት ሆነት አረብማ አንፈልግም። ማይጭ እዚህ ያሉት ራሱ ሰልፍቶናል። ጭራሽ እነሱን ኢትዮጵያ ገብተን እነሱን ማየት አንፈልግም ስትጀመር ነው ለነገሩ የት እንገናኛለን? እንጂ ቢሆንም የራስ ያን የራስ ዜጋ ብትሆን ደስ ይላል። እውነት እኔ እኔ ግን እንደ እንደ ራሴ ግን ኮሜንታተሮች በሙሉ አግባ ሰኢድ አረቢቷን አግባ፣ አግባ በቃ ኮንግራቹሌት። አረ ምን ሆናችሁ አልሰዎች፣ ጋይስ ምን ሆናችሁ አላስተውሉ እንዴ? ምን ወይ እና ሱመያስ ግን ችግሯ ምንድን ነው? ወይ አልተመለሰችለት፣ ወይ አርፎ ተቀምጦ ሮዛን አግብቶ እንዲኖር አልተወችው። ህይወቱን ልታጠፋ ነው መሰለኝ አላማዋ። እና ለማንኛውም ሱመያ ምንም አያቅትሽም። አንቺ ሮዛን ሮዛ መድኒት የጠጣችለት ለሰኢድ ብላ ከሞት የተረፈች እሷ እንደዛ ወዳው መድሃኒት የጠጣችለትን ልጅ ያስከለከልሻት እንዳታገባ ማለት ነው አረቢቷንም ያኔ አይከብድሽም ፔጅና አስቆሚም ሰኢድን ማለት ነው እኔ ግን አልደግፍም ይህን እንዲ ሰ ሁላችሁም ብትደግፉ እኔ አልደግፍም እንዲ ምን ነው ምን ነው ይህናል ኢትዮጵያ ውስጥ ሴት ታታ ነው እንዴ አረ ያዙት ሰኢድን ወደ ሌላ ቦታ እንዳይ አስገቡት ወደ ሀገር እኔ ራሱ ሰጠሃለሁ ሰኢድና እኔ ቆንጆ ልጅ አለኝ ሴት ልጅ ምታምር ምንም አረቡ ምትመስል ማለት ነው። ስለዚህ እኔ እሰጥሀለሁ እና ተመለሰው ወደ ሀገር እውነት። እኔ ምንም አልፈልግም አግባት ብቻ እኔ እሰጥሀለሁ እና ገባ አሻለ ጋይ ሰኢድን መሰለ እንዳያመልጣችሁ፣ ሌላ ሴጋ እንዳያገባባችሁና ያዙትና ወደ ሀገር አስገቡትና አንዷ ፈቃደኛ ቆንጆ እየሆነች ሱማያ ማትፈራ እኔ ሱማያ ፈራለሁ የምትል ሰው ሆነ ኦኔ ያላት ማለት ነው። ከሰኢድ ጋር መኖር ፍቃደኛ ያላት ሰው የሱ ምን ማታርግ ዝም ብሎ ነው እንጂ ፈሯት። ግን ምን ብላ እንደምታስፈራረም አላውቅም። መስዋዕት ዙሮ ዛኔ የከለከለች ሌላት መከልከሏ አያቅታትም። ስለዚህ ሰኢድን ያዙት። ሱመያ አንቺ ድረሽለት ወይ ተመለሽለት ነው ማለት ነው። እንደራሴ ማለት ነው። ሰኢድ ሲጀመር ያደርገዋል። ጋይ ያላችሁ ወርቅ ገዝቼላት አለ ሁሉ ነገር አዘጋጅቼ እንደውም ጨርሻለሁ አለ እኮ ተነጋግር ያለው ልጅቷ ፈቃደኛ ከሆነችልኝ ሚዲያ ላይ የምትወጣ ቤተሰቧ ፈቃደኛ ከሆኑልኝ አምጥቼ ታዩኛል ታዩልኛላችሁ ብሏል ማለት ነው እኔ ምንም የማይ ነገር የለም አረብ ራሱ እንድታገባ አልፈቅድልም አንቺ ምን ቤት ነሽ አትሉኝም ወይ እና ጋይስ ለማንኛውም ይቅ ነው እውነት አረብም ካገባ ኢትዮጵያም ካገባ ግን ኢትዮጵያ በገባ እኔ ደስተኛ ነኝ፣ እንደራሴ ማለት ነው። የራሳችን ዜጋ ቢያገባ ደስታ ነው። ሰኢድን የመሰለ ዛሬ ለአረብ አሳልፈን ሰጥተን ገና እዚህ ራሱ ማየት አስጠልቷናለች፣ አረቦች ማለት ነው። እና እንደዛ ነው እንግዲህ። ሪዝቅ ከአላህ ነው፣ የትም ሆነ የትም ችግር የለውም። ለማንኛውም አላየቅ ነ ሻላ አረብም ከሆነ ኢትዮጵያም ከሆነ እንደው ቆንጆ ሴት ውላሂ ያኔ ተሰቃየር እሱ ራሱ ማለት ነው። ወዲህ ወዲህ ወዲህ እንትን ሆነ እኮ ምንድን ነው እሱ በቃ እንደ አየር ወዲህ ወዲህ ወዲህ እየሄደ ማለት ነው። አንድ ህይወቱ፣ ያኔ አቋም ያለ ህይወት እየኖረ አይደለም። ስለዚህ አላየቅ ምንም ሆነ ምን አላየቅ። እንግዲህ ምንም ምንም የምናደርገው ነገር የለም ጋይስ እንግዲህ እንቢ ብላችሁ ሰኢድንም ከኢትዮጵያ አባረራችሁት ከሱመያ ጭምር ማለት ነው። እና እንደውም እንደ ኢትዮጵያ ቀላል አይደለም። ሱመያ አረብ ዲቷን ማግኘት አትችልም። ያኔ እንደ ሴቶች እንደ ኢትዮጵያ ሴቶች ሜዳ ላይ አትውልም። ማንም አይደውልለትም። ሱመያ የትም ልታገኛት አትችልም። ልጎዳብኝም አትችላትም። ስለዚህ እሷ እንደ ወንድ ሆና መታ ይሄንን ትዳር ካል ካስከለከለችኝ እኔ እንደውም አላገባም ማለት ጭራሽ እንደውም አላገባም ብሏል ማለት ነው። እንግዲህ እስቲ እናያለን። ስሞኛ የምትለቀው ነገር ጋር እስቲ የምታደርገውን እናያለን። እንደው እጅ ሰተህ ከተሸነፈ ተሸነፈ ነው፣ በቃ አለቀላት። ሰኢዱ አመለጠባት ማለት ነው። መመለሻ እሷማ ወደ ሰኢዱ መመለሻ የለም። እና እንደዛ ነው። የአረብ ቆንጅዬ ካገባ አለቀ። እነሱ ደግሞ ታቃላቸው። ያኔ ባላቸውን እራሱ እንዴት እንደሚይዙ ነው የሚያውቁት። እንደ ኢትዮጵያ ነጭ ነጭ የለም። ያኔ አንዳንድ ሆኖ አላውቅም እንጂ እንደዛ ነው። ስጀመር እኮስ ማያ ራሱ ከዚህም በፊት ማለት ነው ወይ አረብ አግባ ወይ ደግሞ እኔ ማላቃት እንጎድኝ ያሉ አግባ ብላይ ፈቅዳልኛለች ብለው ተናግሮ ነበር። እሷ ወይ ሱማያ ሰምቼ ነበር ከዚህም በፊት ማለት ነው ወይ አረቢቷን ካገባ ሱማያ እንደውም ወደ ሱ ልትመለስ ትችላለ። አረብ ለምን እንደወደች ትቻል አላቅም። እና ጓደኛ ያሉነችም ብላ ነበር። አዩን አግብቶ ነበር አልፈለገችም። እንግዲህ አላቅም። አሁንም ሀሳቧን ከቀየረች አናገም ጋይስ፣ እንደዛ ነው ምንለው እንግዲህ የቅናቸው፣ ምን ይደረጋል። ሰኢድ መቼስ ደግሞ ኮሜንታተሮች የሚደግፉት እሱ የሚደግፍ ኮንግራቹሌሽን ሰኢድ ኮንግራ። እንደ አዩንም ሲያገባ ኮንግራቹሌሽን፣ ሮዛንም ሲያገባ ኮንግራቹሌሽን። አረምነው ናቸዋል። እንደው ነገ የምንላየ ወርቃል። እንዴት ይሆናል ማለት ማሰብ የለም ጋይስ።